ሰላም እንዲህናችሁ በያላችሁበት፣ በጥሉ ነገር ስራው ነው አሸና አሸና እንዲህ ያላችሁ እሞኝላችኋለሁ። ቤተሰቦች እሱ ትገቡም እንደ ልማዳችሁ ላይክ እና ሼር እያደረጋችሁ አሳቦቻችን ለብዙዎች አካፍሉ። ለዚህም ሁሉ አመሰግናችኋለሁ። ዛሬ ወደ ሚዜናችን ዙላችሁ የመጣን እንግዲህ መልክተኛው ነው። መልክተኛው በትናንትና ወሉት እንግዲህ ሶፍ ሾ ላይ እንግዳ ሆኖ ቀርቧል። መልክተኛ መልክተኛ ብቻ ሳይሆን መልከኛም ጭምር ነው። ድምፁ የሚያምር፣ ንግግሩ የሚያምር፣ ልቡ የሚያምር ምን አይነት መታደል ነው። ምን አይነት ወርቅነት ነው እና በእውነቱ ታድላችኋል። እንደዚህ ያለ ልብ ያላቸው ኢትዮጵያዊነት፣ ሰውነት፣ ሰብአዊነት ለምሳሌ ያክል ለጥቂት ነው የቆረው ነገራችን ላይ ከምድሩ ላይ በጎነት ተሟጡ አልቋል። ኢትዮጵያ ውስጥ በጎነት እጅግ በጣም ተስፋ በሚያስቆርጥ ሁኔታ ሰው በሰው ደም መክበር የሚፈልጉበት በሞት ጨፋጨፍ፣ በሞት ተራረድ፣ በሞት ጠፋፋት ክብር የሚገኝ ጥቅም የሚገኝ የሚመስለን እጅግ በጣም አስፈሪ ሰዓት ላይ በደረስን ጊዜ እንደዚህ እንደ ለምሳሌ ያክል ጥቂት ሰዎች መቅረታቸው በጣም ደስ የሚያሰኝ ነገር ነው። ሙልከኛው ማስተራብነት ቢኒያም መቄዶንያ ባላደራው እጅግ በጣም በእውነቱ እናንተ የወለደች ማህፀን የተባረከች ነች። እውነቱ ለመነጋገር እናንተ የመሃል ልጆች ኢትዮጵያ አምጣ አምጣ አምጣ በስለት የወለደቻቸው የመሃል ልጆች ናቸው። መሃል እንደምታውቁት እንግዲህ ብዙ ታቦት ላይ እምባን አፍስሳ ብዙ አልቅሳ በብዙ ጉጉት በብዙ ልመና ያገኘችው ልጇን እንዴት በስሰት እንደምታወጣ ታውቃላቸው። እናንተ የኢትዮጵያ የመሃል ልጆች ናቸው። ከሚሊዮን አንድ ነው የምትገኙት። እንዳለመታደል ሆኖ ግን ህዝባችን ምን አይነት መሮገም እንደሆነ አይታወቅም። ከሚሊዮን አንድ በጎ ሰው የሚያገኘው የተገኘውንም በጎ ሰው ቤተክርስቲያን ወይም መስጊድ እንደገባ ውሻ ታሳድዳላችሁ። መኑናችን ወዶ ለካ ሁሉ ነገር ለካ በምክንያት ነው የሚሆነው። ወንድሞቻችን ሬሳቸው ከየባህሩ የሚለቀመው ከየበረሃው የሚለቀመው ለካ ከክፋታችን የተነሳ ነው። ለካ በእርግጥም ኢትዮጵያ አራባትም፣ ኢትዮጵያ አልቸገራትም፣ ኢትዮጵያ ንብረት አላጣችም። ልብን ያጣ ነው። ጨካኞቹ ነን። አገሪቷ ባለጸጋ ነች። ውሃ አለ፣ ወርቅ አለ፣ ሀብት አለ፣ ምቹ መሬት አለ ለእርሻ የሚሆን በጎ ልብ ነው ያጣ ነው ጮካኞቹ ነን። እውነቱ ነው የምላቸው፣ ያለብን የደረሰብን ሁሉ ሲያንሶን ነው። እንደ ልቦናችን ጩካኔ ቢሆን ኑሮ እንደ ልቦናችን ጩካኔ ቢሆን ኑሮ ያለነው ኑሮ፣ ከዚህ በላይ ይገባን ከዚህ በላይ ጩካ ከዚህ በላይ መከራ ይገባን ነበር። ከሚሊዮን አንድ ሰው እንዴት በጎ ይጠፋል? ከሚሊዮን አንድ ሰው እንዴት ከሚሊዮን አንድ የተገኘውን ሰው ደግሞ እንደ ቤተ ክርስቲያን እንደ ገባ ውሻ ታዋኩባላቸው። መልከኛው ባለአደራው ሰሞኑን የደረሰባቸው ወኮባ ስድብ የስድብ ውርጅብኝ ይሰቆጥጣቻል ይሰቆጥጣቻል። ምን አይነቱ አለመታደል ነው? እስኮ መቼ ነው በረሃብ በሞላ አለም ስማችን የአባታችን ስም እስኪመስል ድረስ መጠሪያችን እስከሚመስል ድረስ ኢትዮጵያ ከተባለ ድህነትና ረሃብ አያሳፈሩም እንዴ? ምን አለ ብንረዳዳ፣ ምናለ ብንተጋገዝ፣ ምናለ ሰላም ብንፈጥር። አንደኛ ሞተኮለ ዘመን አለም በሙሉ ሶላም ነው። እኛ ግን ዛሬም ጎጀራ ይዘን እንተራረዳለን። ጉድ የላቸውን ፍቅር ይወልጣል። እንተጋገዝ፣ እንረዳዳ ብለው ፍቅርን የሚያሳዩን መንገድ የሚመሩን ጥቂት በጎ ሰዎች ሲኖሩ ደግሞ ቤተክርስቲያን እንደገባ ውሻ ታዋኩባላቸው፣ ታስጨኑቃላቸው፣ ታዋርዳላቸው፣ ታንጓጡጣላቸው። ባላደራ እኮ በቃኝ ይቅሩብኝ አለ መልክተኛውን በቃኝ ይቅሩብኝ ብሎ ነበርከ። እና ይሄ ሁሉ ሌባን የዛን ያህል ብታሳድዱ፣ ዘረኛን የዛን ያህል ብታሳድዱ ጥሩ ነበር እና እኖ ባላደራውን ከ የምታሳድዱ እኖ መልክተኛን ከምታሳድዱ እኖ ማስተራብነቱን ከምታሸማቅቁ ዘረኞች፣ ደመጣጮች፣ ህዝብን የሚያፋጅቱን የሚያጨራርሱትን፣ የሚያሳቅቁትን ይህን ያህል ብታሳድዱ ጥሩ ነበር። ነገር ግን ኢትዮጵያ አገር የሞኝ ነሽ ተላላ የሞተልሽ ሳሌ ጎደለሽ ወላ የሚለው ትንቢት ተፈጽሟል።

አሁን ራሱ አሞኛል፣ ራሱ ሱናገር አሞኛል። አሁን አረጋ አቶ ምንኝ በጉድ ነው መሰራ ያለት እና እንዴት ነው አይምሯችን እንደዚህ ሊሆን ይቻላል? ከሚሊዮን አንድ እንኳን አይገኝም እኮ በጎ ሰው። እስቲ ማስተራብነት አልከኝ፣ መቄዶኒያ ቢኒያም አልከኝ፣ ባለውደራ አልከኝ፣ መልክተኛ አልከኝ። እስቲ ጨምርልኝ፣ ሌላ አንድ አስር ሰው ጨምርልኝ። ከሚሊዮን አንድ ሰው ቢገኝ ከመቶ ሚሊዮን መቶ በጎ አድራጊዎች መገኘት ነበረባቸው። አይሞሉም ቆጥረን ቆርጦ እንደ ዝም ብለን ብለ ብንጮማምር ሶላሳ አይሞሉ አርባ አይሞሉ። እነሱንም እነሱም ቤተክርስቲያን እንደገባ ውሻ ታዋኩ ባላቸው አልፎ ተርፎ ጭራሽ ግዶ ኖሩ ብሄር ተወስዳላቸው አሁን መልክተኛ ሰፊሾ ላይ ከቀረ በኋላ አማራ ነው ኦሮሞ ነው ጉራጌ ነው ሱጤ ነው ለማለት ትሞክራላቸው። እፍረት የላቸው። ሁሉ ነገር ሃይማኖት ውስጥ ይወሹቃል። እሱ ይህን ፍራቻ ነበር ትደቡቀ ይነረ መልኩንም ሳታየት ብሔሩንም ሳታየት ሃይማኖቱ ሙሉንም ሳታየት አሁን ነገር ተበለሻሽቷል። ካሁን በኋላ ይከብዳል ነገሩ። ለመልክተኛው ከዚህ በፊት የነበረው ነገር አይኖሩም። ምክንያቱም ግማሾቻችሁ ጉዳይ ወደ ብሔር እየወሰዳች ነው፣ ግማሾቻችሁ ወደ ሃይማኖት። ኮሽ ባለ ቅጥል እንደዚህ ድንብርብር ንበለ እንዲሆናጣቸው ነ ሁሉ ነገር ብሄር ነው፣ ሁሉ ነገር ሃይማኖት ነው። አማራ ነው፣ ትግሬ ነው፣ ኦሮሞ ነው ኮ አንድ በጎሳ ሲገኝ ይጉርማል። የሚያሳፍር ነገር እኮ ነው። ሌሎች እንደስ ያሉ በጎችን መቶችን፣ ሺዎችን፣ ሚሊዮኖችን ማውጣት እየተጎባ እናንተ ምንድነው የምታደርጉት? እስለ ተሸኮታላቸው። ኧረ እሱ ኦርቶዶክስ ነው። የኦርቶዶክስ በጎነት ማሳያ አንድ ሰው ነው እንዴ? የት ሄዶ ነው ሌላ 30 40 ሚሊዮን ኦርቶዶክስ? 10 ሚሊዮን የማይረባ ቢሆን፣ 15 ሚሊዮን የማይረባ ቢሆን፣ 25 ሚሊዮን የት ይዳል የለንም። ባዶ ነው። ቆፎ ቆርተናል። እንደ ህዝብ፣ እንደ ሃይማኖት ቆፎ ስለ ቀረን ባለ አንድ ሰው አንድ ቆንጆ ሰው ከተገኘ አማራ ነች፣ ኦሮሞ ነች፣ ትጉሬ ነች፣ ስልጤ ነች፣ ጉራጌ ነች ትላል። ባዶ ስለ ቆፎ ስለ ቀረን አንድ ቆንጆ ሰው አረ ጴንቴ ነች፣ ጌታ ውባት ሰጥቷት፣ አማራ ነች፣ እንትን ኦርቶዶክስ ነች፣ ኦሮሞን ማነው፣ ሙስሊም ነች። ባዶ ስለ ቀረን ቆፎ ስለ ቀረን ያለችው ላይ ነው የምንሻኮተው። እኔ ለምሳሌ ብር ሳገኝ ለምሳሌ እንደ ፎሎካ አደርጋለሁ። ሌላም ብር አገኛል። ምንም አላገኝም ብል የሚያስብ ሰው ሱሱት ይገለዋል። ሽኩቻ እዛ ላይ እንደዛ ነው የሚሆነው። አትሻኮት። አለ ማአት ቆንጆ አለ። ከሁሉም ብሄር ማአት ደግ ሰው አለ። ማአት ሰው አለ። ማአት ደግ ቅን ኢትዮጵያውያን አሉ በሁሉም ብሄር፣ በሁሉም ሃይማኖት። ስለዚህ አትሻኮቱ። እኔ ለምሳሌ ማህበራዊ ሚዲያ ላይ ካለኝ አክሱስ ተጽዕኖ ፈጣሪ እንኳን አይደለም፣ ግን ባለኝ አጓጣሚ ሰዎችን ሊረዱ የሚችሉ በውጭ በአውሮፓ በአሜሪካ በዚህም ያሉ ብዙ ተከታዮች አለ። ነገር ግን እዛ ውስጥ አልገባም። ለምን? ነገ ትሰድበኛላችሁ፣ ነገ ተንጋጥጥኛላችሁ፣ ነገ ዘርፋል። ጫማ ደሞ አልቀይር እንዴ? ጫማ ስቆይር ወርዳ ታውር ነው ልባል እንዴ እንዴ? ልብስም አልቀይር ሰውነቴም አልታጠብ? እናንተ ሰው የሚረዳ ሰው ሰውነቱ እንዲታጠበም ልብስ እንዲቀይር ጫማ እንዲቆይርም አትፈልገው? ችግር ውስጥ ነው ስለዚህ እዛ ውስጥ አድ አዝናለሁ። በጣም ይቁርታ አድርጉልኝ። በነገራችን በዚህ አጋጣሚ እንዳጉዛቸው እንድደግፋቸው በምችለው እያደረኩ ስለምታውቁት ብዙም መናገር አልፈልግም። በራሴ በአቅሜ ይሁንችለን አደርጋለሁ። ሌላ የተሻለ እርዳታ ላደርግ እችል ነበር፣ ሊያደርጉ ማገናኘት እችል ነበር። እኔ እንኳን ባላደርገው ማለት ነው ከፍ ያለውን እርዳታ እኔ እንኳን ባላደርገው ሌሎች ጋር ማገናኘት ይችል ነበር። ነገር ግን የእኛ ህዝብ ወቀሳው ነቀፋው ለስራዬን ደግሞ እንቅፋት ስለሚሆኑብኝ መደበኛ ስራዬ ላይ ትኩረት ማድረግ ስለፈለክ ነው። እዛ ውስጥ ያልከብኳት እኔ እፈራለሁ። እውነት ይህ የመንደሬ ስድብና ብሽሽቅ እኔ እፈራለሁ። እውነት ነው። ላቸ ሽጉጥ ዛ የሚመጣ በግል በስራዬ በአመለካከቴ የሚፋለሙኝ የሚገጥሙኝ አሉ። እነሱ ጋ ኦኬ ነኝ። እነሱ ጋ ችግር የለብኝ። ነገር ግን ይሄ በላህብኝ ሰረከኝ ሌባ ምናምን እንካ ሰላምታ ብሽሽቅ ስድብ ይሄ ቅርሻት መተፋፋት ስለማይመቸኝ ይቅርብኝ። ማገዝ ጥሩ ነበረ፣ ብደግፍ ጥሩ ነበር፣ ነገር ግን በጣም ከባድ ነው። ደግሞ ነገር ሌባ ሌባ ያዘው ሌባ ሌባ ስለምትሉ ቢቀርብኝ ይሻላል። እና እባክህ ባላደራው፣ እባክህ እባክህ አትናደድ፣ አትቆጣ፣ ተስፋ አትቁረጥ፣ አግዝ አግዝ። ብንሰድብህም ብናንቆሽሽህም ብዙ ቅን ምስኪን ኢትዮጵያውያን እናቶች አሉ፣ እየታመሙ ይብክራ ያጡ የተቸገሩ ልጆቻቸው ዳቦ መግዛት ያውቃታቸው የኮበዳቸው ምስኪን እናቶች አሉ። እና እባክህን ተስፋ አትቁረጥ፣ አገዝሎ ማለት እወዳለሁ በእውነቱም እስካሁን ላደረከው ድጋፍ ትብብር፣ ቅንነት ሁላችሁንም ላመሰግን እወዳለሁም። እናንተ የኢትዮጵያ የመሃል ልጆች ናቸው። በብዙ ጸሎት፣ በብዙ ጊዜታ፣ በብዙ መከራ የተገኛችሁ ናቸው። እናንተ አንደግምም ያላችሁት ደግሞ እናንተም አታኩርፉ፣ አትቆጡ፣ አትሽሹ። የምትሰሩት ለመንፈሳዊም በጎ ዓላማ ስለሆነ በዛ ላይ በርቱ። ለማንተ እወዳለሁ የናሳውነ ሲሞቻችን ላይ ቀርግ ሽር አድርገ